የፑቲንና የኢብራሂም ትራውሬ አስገራሚው ተመሳስሎትና የምዕራቡን ዓለም እስትንፋስ ቀጥ ያደረገው የፑቲን ውሳኔ በተገኘበት ዓለም አቀፍ መድረክ ሁሉ ታላቅ ከበሬት የተሰጠው በሚናገረው ንግግር ሁሉ በብዙዎች ዘንድ ተወዳጅ መሪ የሆነው ካፒቴን ኢብራሂም ትራውሬ ከ27 በላይ ሀገራት በታደሙበት የሩሲያ የድል ቀን ላይ ከሁሉም የላቀ አቀባበል ነበር የተደረገለት። ምዕራባውያን ሊያሰናክሉት በብዙ ታግለው ተሸንፈዋል። ግን አሁንም ትራውሬን ለማሰናከል እየተራወጡ ነው። በዚህ መሀል ግን የሩሲያ ፕሬዚዳንት ፑቲን የምዕራቡን ዓለም የልብ ምት ቀጥ ያደረገ ውሳኔ ወስኗል። የቡርኪና ፋሶ ዜጎች እልል እያሉ ነው። በትንታኔ እንመለከተዋል እንወጣለን ውድ የሁሉ ዴይሊ ቤተሰቦቻችን፣ እስከ ትንታኔያችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሻግራችሁ። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬ ሩሲያና ቡርኪና ፋሶ ተመሳሳይ አመለካከት አላቸው አሉ። ኢብራሂም ትራውሬ ነፃ ባለብዙ ዋልታ ሰዎች ነፃ ሉዓላዊና የፈለጉት የሚሆንበት ዓለም በመፍጠር ረገድ ተመሳሳይ አመለካከት አለን ብለዋል። የቡርኪና ፋሶ ፕሬዚዳንት ዛሬ ከሩሲያቻቸው ፑቲን ጋር ይወያያሉ። ሁለቱ መሪዎች የቡርኪና ፋሶ ወጣቶችን ማሰልጠን ጨምሮ በትምህርት ጉዳዮች ላይ ይወያያሉ። የፑቲንና ትራውሬ የዛሬ ምሽት ውይይት መከላከያ፣ ትምህርትና የባለብዙ ዋልታ ዓለም ላይ እንደሚያተኩር የቡርኪና ፋሶ መሪ ገልጿል። ኢብራሂም ትራውሬ ሲያብራሩ ብዙ ጎበዝና ብልህ በሳይንስ ጥሩ የሆኑ ቡርኪና ፋሶውያንን ማሰልጠን ያስፈልጋል አድርጋል ። ሀገሪቱን ማሳደግ የሚቻለው በሳይንስ ነው ብለዋል ሲል ስፑትኒክ አፍሪካ ዘግቧል። ሩሲያውያን ናዚዝምን ያሸነፉበትን 80ኛ ዓመት የድል ክብረ በዓል ላይ በመገኘቴ ክብር ይሰማኛል። ታላቋ ሩሲያ በናዚዝም ላይ ድል የተቀዳጀችበትን 80ኛ ዓመት የድል በዓል ለማክበር በሞስኮ የሚገኙት ኢብራሂም ትራወሬ ከሩሲያ ፌዴሬሽን ፓርላማ ዲሚትሪ ኢቫኖቪች ሳቬሊቭ ዱማ የተውጣጡ የልኡካን ቡድን ጋር ውይይት ማድረጋቸው ተገልጿል። በውይይቱ የሁለቱ ሀገራት በንግድና ኢንቨስትመንት፣ በነፃ ትምህርት ድል ስኮላርሺፕ፣ በትላልቅ ኩባ ኩባንያዎች በጦር መሳሪያ ኢንዱስትሪ፣ በትምህርትና በባለመስኮች በትብብር በጋራ ለመስራት ተስማምተዋል። ጉዳዩን አስመልክቶ የተናገሩት ዲሚትሪ ኢቫኖቪች ሳቬሊቭ የሩሲያ ታላቅ ወዳጅ የሆነው የአፍሪካውያን ተስፋ ፕሬዚዳንት ኢብራሂም ትራውሬን መቀበል ለእኛ ክብር ነው ያሉ ሲሆን፣ በተጨማሪም በኦጋዶጉ የሩሲያ ሀውስና የሕዝብ ዲፕሎማሲ ማዕከል እንቅስቃሴ ላይ ተወያይተናል ብለዋል። የቡርኪና ፋሶ ፕሬዚዳንት ካፒቴን ኢብራሂም ትራውሬ በበኩላቸው በዚህ መታሰባ ላይ በመገኘታቸው ደስታቸውን የገለጹ ሲሆን በቡርኪና ፋሶና በሩሲያ ፌዴሬሽን መካከል ያለውን ጠንካራ ትብብ ብር ያሳያል ብሏል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን የቡርኪናፋሶን ሰራዊት ለማሰልጠን ቃል ገቡ። በ2023 በሁለቱ ሀገራት በጋራ ለመስራት በገቡት በወታደራዊ፣ በንግድ፣ በኢንቨስትመንት አብረው ለመስራት ስምምነት መሰረት ለሩሲያ የድልባል ሞስኮ የሚገኙት የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሪ አማካኝነት 50 የቡርኪና ፋሶ ወታደሮች እንዲያሰነጥኑላቸው የቀረበላቸውን ጥያቄ መቀበላቸው ተገልጿል። በዚህ ከዘመኑ ጋር የዘመነ ስልጠና ሩሲያ የምታወቅባቸውን የጦርነት ስልቶች በሳይንስ የተደገፉ ቴክኒካዊና የቴክኖሎጂ መሣሪያዎች አጠቃቀም ግጭት አፈታትና መከላከል ስልጠናዎች እንደምትሰጥ፣ በቡርኪና ፋሶ ለሚደረግ የምዕራባውያን ጣልቃ ገብነት ማንኛውም ድጋፍ ለማድረግ ዝግጁ መሆኗን ገልጿል። በሌላ በኩል ደግሞ የሰሜን ኮሪያ ፕሬዚዳንት ኪም ጆንግ ኡንን በቡርኪና ፋሶ ማንኛውም ሀገር ሰው ጣት ቢያነሳባት ኢብራሂም ትራውሬን በማንኛውም ወታደራዊ ድጋፍ እንደምደግፍ ቃል ገብቷል። ኢብራሂም ትራውሬ ምዕራባውያን በዳጫና የየራሳቸው ፍላጎት ለመጫን እያደረጉ ያሉትን እንቅስቃሴ መንቀፉን ያወደሱት ኪም ነጻ እንዳንሆን ምዕራባውያን ሁልጊዜ እኔን እንዳምባገነን ሀገራችንም እንደኋላ ቀር አድርገው ለመጠምዘዝ ሞክሯል ብሏል። ነገር ግን በራሳችን በመቆም ዛሬ ላይ የሚፈሯትን ሰሜን ኮሪያን ገንብተናል። ቡርኪና ፋሶም የጀመረችውን ጉዞና ኒኩሌር እንድትታጠቅ ሰሜን ኮሪያ አስፈላጊውን ድጋፍ ታደርጋለች ማለታቸውን አፍሮካን ያዘግቧል። የኔ ትውልድ የሆነው አፍሪካዊ አህጉሪቱ ይህን ሁሉ ሀብት ታቅፋ እንዴት እንደደህየች ሁሉም ይጠይቃል። አፍሪካ ዓመቱን ሁሉ ፀሐይ፣ ውሃ ለመሬትና የተትረፈረፈ ተፈጥሮ እያላት ድሀው አህጉር እንዴት እንደሆነች እንቆቅልሽ ነው። አፍሪካ ራብተኛ አህጉር ነች። መሪዎቻችን ለልመና ዓለምን ይዞራሉ። ይህ ለምን ሆነ የሚለውን እኛ ብንጠይቅም እስካሁን አጥጋቢ ምላሽ አላገኘንም። ከዓለም ሀያላን ጋር አዲስ አይነት ግንኙነት እንዲ መፍጠር እንፈልጋለን። ይህ ግንኙነት ደግሞ ለሀገሬ ቡርኪና ፋሶም ሆነ ለአፍሪካ መጻኢ ተስፋ በጎ የሆነ አስተዋጽኦ እንደሚኖረው ተስፋ አደርጋለሁ። ላለፉት ስምንት ዓመታት ኢምፔሪያሊዝምና ኒዮኮሎኒያሊዝም በፈጠረው ጨካኝ ጦርነት ስንማቅቅ ቆይተናል። ዛሬም ድረስ ባርነት ሊጫንብን ጥረት ይደረጋል። የቡርኪና ፋሶ ወጣቱ ፕሬዚዳንት ኢብራሂም ትራውሬ በሴንት ፒተርስበርግ በአንድ ወቅት በተደረገ ጉባኤ ላይ የአፍሪካ ሀገሮች ከአያላን ሀገሮች ጋር የሚኖሯቸውን ግንኙነት መቀየር እንደሚያስፈልገው መልእክት ሲያስተላልፉ የተናገሩት ነው። ፈረንሳይ ዩራኒየም ከኒጀር በኪሎ 0.80 ዶላር ብቻ እየገዛች በኪሎ ወደ 200 ዩሮ በመሸጥ ትልቅ ትርፍ ስታገኝ ቆይታለች። ኒጀር እስካሁን በድህነት ያለች ሀገር ናት። ይህ የኒጀር ዩራኒየም 70% የሚሆነውን የፈረንሳይ ኤሌክትሪክ በኒውክሊየር ማብላያዋ ሲያመነጭ ቆይቷል። ነገር ግን አብዛኛው ኒጀራውያን አስተማማኝ ኃይል ሳይኖራቸው በጨለማ ይኖራሉ። ለብዙ አስርት ዓመታት የፈረንሳይ ኩባንያዎች የኒጀርን የዩራኒየም ማድን ማውጫዎችን ኢፍትሐዊ በሆነ ስምምነቶች ተቆጣጥረው በርካሽ ዋጋ ወደ ሀገራቸው ያግዙት ነበር። እንደ አውሮፓውያን አቆጣጠር በ2023 ጀነራል ቺያኒ መፈንቅለ መንግስት መራ። ፕሬዚዳንት ባዙምን አስወገደ። እንደዚህ አይነት ፍትሐዊነት የሌለው ሀብት ብዝበዛ እንዲቆም ጠየቀ። የፈረንሳይ ወታደሮችን አባረረ። ኒጀር የራሷን ሀብት እንድትቆጣጠር አደረገ። ይህንን ማድረግ ሲጀምር የምዕራቡ ዓለም ጀነራል ቺያኒን ጨቋኝ መሪ ነው ብለው ፈረጁት። ፈረንሳይ በበላይነት የኒጀርን ሀብት በርካሽ ስትበዘብዝና ስትጠቀም መሪዎች ዝም ሲሉ፣ መሪዎቹ ችግር የለባቸውም። ነገር ግን ይህ ኢፍትሐዊ የሆነ ሀብት ብዝበዛ መቆም አለበት ያለበት ብለው ለሀገራቸው ሲማገቱ እንደ ጨቋኝ ይታያሉ ይህ ነው በአፍሪካውያን ላይ እየተፈጸመ ያለው ቡርኪና ፋሶ ለነጻነት ለነጻነትና ለፍትህ የምታደርገውን ትግል እናደንቃለን ኒኮላስ ማዱሮ ሩሲያ በናዚዝም ላይ ድል የተቀዳጀችበትን 80ኛ ዓመት ለማክበር በሞስኮ የተገኙት የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራውሬን በሞስኮ ከቬንዙዌላ ቦሊቪያ ና ሪፐብሊክ ፕሬዚዳንት ኒኮላስ ማዱሮ ከሚመራው የቬንዙዌላ የሉካን ቡድን ጋር መወያየታቸው ተገለጸ ማዱሮ ፕሬዚዳንት ትራውሬን በማግኘታቸው በጣም ተደስቻለሁ ብሏል ተጠቅሷል። የሁለቱ መሪዎች ውይይት የሁለቱ ሀገራት የትብብር ጉዳዮችና ዓለም አቀፍ ጉዳዮች ላይ ትኩረት ያደረገ ሲሆን ትራውሬ ለፕሬዝዳንት ኒኮላስ ማድሮ በቡርኪና ፋሶና በቬንዙላ መካከል ያለውን ግንኙነት ከማጠናከር ባለፈ በአፍሪካና በደቡብ አሜሪካ መካከል መልካም ነገሮችን መገንባት ነው። እኛ የአንድ እናት አፍሪካ ወንድሞችና እህቶች ነንና ዛሬ አብረን አዲስ ጉዞ ጀምረናል ሲል አጽንኦት ሰጥቶ አቋሙን ገልጿል። ፕሬዚዳንት ማድሮ በካፒቴን ኢብራሂም ትራውሬ እየተመራ ያለውን የሀገራቸውን ወቅታዊ አመራር በተመለከተ ቡርኪና ፋሶ ለነፃነት ለነፃነትና ለፍትህ የምታደርገውን ትክል እናደንቃለን። የቦሎቪያን ሪፐብሊክ ቬንዙዌላና ቡርኪና ፋሶ በተለያዩ መስኮች አርያነት ካለው የትብብር ግንኙነት ባለፈ በባለብዙ ወገን ትብብርና በዓለም አቀፍ አስተዳደር ላይ አብረው ለመስራት ተስማምተዋል ሲል የዘገበው የፋሶ ፕሬዚዳንት ኮሚኒኬሽን ዲፓርትመንት ነው። በነዳጅ ዘይት ሀብት የበለጸገችው ኢኳቶሪያል ጊኒ ፕሬዚዳንት ቴዎዶር ኦቢያንግ ኑጉሜ ምባሶ ጋር ለ46 ዓመታት ስልጣን ላይ ሙጭጭ ብሎ የቆየ ሲሆን ዕድሜው 82 ዓመት ነው። ምዕራባውያን አምባገነን ብለው አይጠሩትም። የካሜሩኑ ፕሬዚዳንት ፓልቢያ 43 ዓመታት አገሪቱን በብቸኝነት መርቷል። ዕድሜው 91 ዓመቱ ሲሆን ፈረንሳይ ከዚህ ሰው ጋር ወዳጅ ስለሆነች አንድም ቀን አምባገነን ብላ ጠርቶ አታውቅም። ምክንያቱም ፓውል አሻንጉሊትና አድርግ የተባለውን የሚያደርግ መሪ ስለሆነ። የ79 ዓመቱ የዩጋንዳ ፕሬዚዳንት ዩዌሪ ሙሴቬኒ ለ39 ዓመታት አገሪቱን እየመራ ነው። ምዕራባውያን ከስልጣን ለማውረድ ሞክረው አያውቁም። ምክንያቱም የእነሱን ጥቅም ያስጠብቃል። ከሙሴኒቭ ሙሰኝነት የሚጠቀሙት ጥቅምም አለ። የጅቡቲ ፕሬዚዳንት ኢስማኤል ኦማር ኦማር ጊሌ ስልጣን ከያዘ 26 ዓመታትን አስቆጥሯል። ዕድሜው 77 ነው። በስልጣን ላይ ምንም ቢያደርግ ማንም አይነካውም። ምክንያቱም አሜሪካ ትልቅ የጦር ሰፈር በጅቡቲ ያላት። በአንድ ወቅት ቶማስ ሳንካራ ለሀገሩ ሕዝብ እንዲህ ብሎ ነበር። ምዕራባውያን እኔን ሲያሞጉሱኝ ከተመለከታችሁ እናንተን ከዷችሁ ማለት ነው። ምዕራባውያን ለአፍሪካና ለሀገራቸው የሚቆረቆሩ የእነሱን ፍላጎትና ጥቅም የማያስጠብቁ የአፍሪካ መሪዎችን አድነው ይገድላሉ። የእነሱን ጥቅም የሚያስጠብቅን ስልጣን እንዲይዝ ያደርጋሉ። ሳንካራ በጣም የሚወደው አብረው ያደጉና እንደ ወንድሙ የሚቆጥረው ብሌዝ ኮምፓወሪ የሚባል ጓደኛ ነበረው። ምዕራባውያኑ ቶማስ ሳንካራ ልመች ሲላቸው በጓደኛው ኮምፓወሪ ያስገድለውት ጓደኛውን ስልጣን እንዲይዝ አድርገዋል። ጸረ ምዕራባውያን የሆነውን ለሀገሩ አሳቢውን ፓትሪስ ልሙምባን አስገድለው ኮንጎን እንዲያጠፋ ሞቡቱ ሴሴሴኮ ስልጣን እንዲይዝ አድርገዋል። የሊቢያ መሪ የነበረው ሙሐመር ጋዳፊን አጥፍተው ሊቢያ እስካሁን ድረስ በጦርነት ውስጥ ትገኛለች። የምዕራባውያን ሴራ በዚህ ብቻ ያበቃም። እኛ ግን ለአሁኑ በዚሁ አበቃን። ውድ የቻናላችን ተከታዮች በአሁኑ ዝግጅታችን